ሮብ ሮብና አርብ ጾም፣ አሁን ብዙ ሰው ብጠይቀው እዚህ ውስጥ የሚያሉ ድንገት የሚያውቁ ስለ ሮብና አርብ ጾም ሮብና አርብ ጾም ምንድነው ብንል ሮብ ጌታን ለመያዝ የተማከሩበት፣ አርብ የሰቀሉበት ሊሉ ይችላሉ። ተጨማሪ ምንድነው ስትል ግን ሮብ እና አርብ ጾመ አስቴርና ጾመ ዮዲት ይባላል። ሴቶች ናቸው ሁለቱ። አንዳንድ ሰዎች ለምንድነው እንደሆነ የሚያነሱት ዋለልኛ ያነሳውን ሃይማኖቶች ይጨቁናሉ የሚል አስተሳሰብ ይኖረዋል። እያንዳንዱ ሃይማኖት የራሱ መመሪያ ይኖረዋል። ግን ያን አይነት አሳሰብ ሲመጣ ሰዎችን ወደማይሆን አቅጣጫ ሊወስዳቸው ይችላል። ሃይማኖት ለሴቶች ያለው ቦታ ምንድነው? እንግዲህ ሃይማኖት ስንል ያው እኔ ያለሁበት የክርስትና የኦርቶዶክስ እምነት ነው። ከዛ አኳያ ያለ አመለካከት ይኖራል። ግን አጠቃላይ ዓለማችን ላይ በርካታ እምነቶች አሉ። ለምሳሌ ወደ ሩቅ ምስራቅ ብንሄድ በጃፓን እንዳለው የሺንቶይዝም አሳሰብ አለ። የኢንዲያ የቡድሂዝም የቡዳ እምነት አለ። ኮንፊዥኒዝም በቻይና እነዚህ አሉ። በፐርሺያ ዞሮአስትሪያኒዝም የሚባል እምነት አለ። እንደገና ደግሞ የአይሁድ እምነት አለ በመካከለኛው ምስራቅ ይልቁንም በእስራኤል። ከዛ ደግሞ የክርስትናው እምነትም አለ፣ እንደዚሁ የእስልምና እምነት አለ። ከዛም ደግሞ የሚያምንም የማያምንም አለ። ሁሉም የራሱ አመለካከት ይኖረዋል። በመጽሐፍ ቅዱስ እይታ ስናይ ግን ሴት እጅግ የተከበረች መሆኗን ገና ከፍጥረቱ ነው የምንመለከተው። እግዚአብሔር ገና ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን እንፍጠር ብሎ ሲናገር ሰው ማለት ወንድና ሴት ማለት ነው። ስለዚህ እግዚአብሔር ሁለቱንም እኩል አድርጎ ፈጥሯቸዋል። እንደውም በእኛም ይነገራል ከዚህ ጋር ፈጠራት የሚል ሴትን ከዚህ ጋር ሲል አንድ የተሸፈነ ቦታ ነው። በጣም እንክብካቤ እንክብካቤ ያስፈልጋታል ነው የሴት ልጅ ከዚህ ጋር የሆነችበትን ምክንያት ሲያመጣ ነው። ሌላው ግን ዝቅ ያላረጋት እንዳይነቃት እዚህም ያላረጋት እሷም ደግሞ የበላይ ነኝ ብላ ሌላ ነገር እንዳታመጣ በአጠቃላይ ግን ከጎን ከእኩል ከሆነ ቦታ አዳምና ሔዋንን ሲፈጥር እግዚአብሔር ፈጠረ የሚለው አለ እና ለሴት ያለው የመጽሐፍ ቅዱስ ንግግሩ ወይም ደግሞ ያለው አመለካከት እጅግ በጣም የረቀቀም ነገር ሆኖ እናገኘዋለን። እርግጥ ነው በብሉይ ዘመን ወንዶች በእናንተ ምክንያት ከገነት ወጣን ብለው ሴቶችን ትንሽ የመክፋት አይነት ነገር ይመስላል። አንቺ ነሽ ያስወጣሽኝ። ይህ ዝም ብሎ የቤተሰብ አይነት ነው፣ እንደ አሁን እንደምናስበው አይነት አይደለም። እንደ ቤተሰብ አይነት አንተን እንዲያረክኝ አንቺ ነሽ እንዲያረክሽኝ የሚል አመለካከት አላለ። አንቺ ነሽ ያስወጣሽኝ የሚል ነገር አለ። ደግሞ ተከተላት ህይወትህ ናት ተብሏል አዳም ስለዚህ እሷን እየተከተለ ደግሞ እሱ ይሄዳል። ግን ለወንድም ለሴትም እግዚአብሔር አንድ ነው አንድ ነው። ስለዚህ ያች አመለካከት ስለነበረች በእናንተ ምክንያት ወጣን እያሉ ሲሉ ኋላ ላይ ደግሞ የሚገርመው ራሱ እግዚአብሔር ከሰማይ ወርዶ ወደዚህ ምድር ሲመጣ እናት ነው እንጂ የፈለገው አባት አልፈለግም። ይህን ደግሞ ስናየው በጣም ይደንቃል። ለምን ራሱ በእናንተ ምክንያት ወጣን ይሏቸው ስለነበር ሴቶች፣ ኋላ ነገር ተቀየረና ደግሞ በእናንተ ምክንያት ገባን ይላል። ትንሳኤው ራሱ የኢየሱስ ክርስቶስ ትንሳኤ እንኳን ሲገለጥ መጀመሪያ ለሴት ነው የተገለጠ። ስለዚህ ያ አመለካከት እምነቶች የሚያስተሳሰራቸው ነገር አለ። መልካም እንግዲህ እርስዎንም ስንጋብዝ የዓለም ሃይማኖት ጥናትም አድርገዋልና ስለ ዓለም ሃይማኖቶችም እየነካካን እናወራለን ከክርስትናውን በዘለለ ይህን የምለው ለምንድነው? ነው ሃይማኖቶች በፆታ እኩልነት አያምኑም የሚሉ ወገኖች አሉ። እንደ ማሳያም አድርገው የቤተ ክርስቲያንን ስርዓትንም በእስልምና እምነት የሚያለውን ነገር ማሳያ ነገር ይጠቅሳሉ። እና ሃይማኖቶች ለፆታ እኩልነት ያላቸው አተያይ እንዴት ነው? አሁን እንዳልኩህ ነው፣ በሁሉም ያለው አመለካከት በእስልምናውም ያሉ ሊቃውንት በዛ ያለውን ነገር ሊያስረዱት ይችላሉ። ወደ ክርስትናው ወደ እኛ ግን ስመጣልህ ገና መጀመሪያ ቅድስት ስላሴ ስንል ቅድስት የሴት ነው። ቅዱስ ስላሴ አንልም፣ ቅድስት ስላሴ ነው የምንለው። ቅድስት ስላሴ ያልንበት ምክንያት ሴታዊ ነው አገላለጹ፣ ወይም ጀንደር የምንለው ፌሚኒን ነው ያ ምንድን ነው ስላሴ ወይም እግዚአብሔር ይህንን ዓለም ፈጥሮታል ብለን እናስባለን ስለዚህ እንደ ወለደው እንደማለት ለምሳሌ ኦሪት ዘፍጥረት የሚለውን ኦሪት ዘልደት ወለደው እንደምንል ስላሴ ወላዴ ዓለም ናቸውና ብለን ቅድስት የሚለው የሴት አንቀጽ ራሱ ለስላሴ ይቀጸላል በተጨማሪ ቅድስት የሚለው እርግጥ በስነ መለኮታዊ ትንታኔው ቅድስት ልዩ የሆነች ሶስትነት ብለን ልዩ የሆነች ብለን ለአንድነት ሶስትነት ሚስጥር እንጠቀማለን። ስለዚህ በእኛ ለምሳሌ በመጽሐፍ ቅዱስ ውስጥ ብታይ በርካታ ነቢያት አሉ። መጽሐፍ ቅዱስ በበርካታ ሰዎች ተጽፏል። ወደ 50 የሚደርሱ ሰዎች ጽፈውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ 81 መጽሐፍ ትቀብላለ። ከዛ ውስጥ ለምሳሌ ዮዲትን ብትወስድ አስቴርን ብትወስድ እነዚህ ነቢያት ናቸው። ማክዳን ብትወስድ መሌ ማ ይዞ ሶሎሞን የሚባለውን ሶሎሞንና ማክዳ ናቸው በፍቅራዊ አነጋገር የተቀባበሉት ይህን። እርግጥ ብዙ ሰው እንዲያነበው ጦር ሳይጠፋለት አይፈቀድም። ለምን የእንትን ይመስለዋል፣ ዝም ብሎ የምድራዊ አለማዊ ፍቅር ይመስለዋል። ግን የክርስቶስን ነገር የሚያሳይ ነው በውስጡ የሚገለጹት ነገሮች። እና ከዛ አልፈን ደግሞ ብንመጣ እንዳልኩ ክርስቶስን ከሚከተሉ ሰዎች አብዛኛዎቹ ሴቶች ነበሩ። 120 የጌታ ቤተሰቦች ነበሩ። 12 ሐዋርያት፣ 72 አርድእት የሚባሉ ወንዶች፣ ሰላሳ ስድስቱ ደግሞ ሴቶች ናቸው። ይህንን አሁን ብዙ ጊዜ ምንድነው ወይ ከማስተማራችን ጉለት የተነሳ ብሶ ላይ ያቀው ይችላል።